ሰላም፣ ጤና ይስጥልኝ። የኢንቨስትመንት ማተርስ ፕሮግራም ተከታታዮች ለዛሬ ይዤላቸው የቀረብኩት ሰሞኑን በተለያዩ የዜና አውታሮች እንደሰማ ነው ካፒታል ማርኬት ኦቶሪቲ በተለይ ለኮመርሻል ባንክ ኦፍ ኢትዮጵያ እና ለወጋገን ባንክ የኢንቨስትመንት ባንኪንግ ላይሰንስ መስጠቱን አስተዋውቋል። በእርግጥ ይሄ የሚከፈተው የኢንቨስትመንት ባንኪንግ እንደ ሰብሲደሪ ሆኖ ነው ሁለቱ የሚከፈተው ስ አሁን ካለው ከሪቴል ባንኪንግ ኦፕሬሽኑ የተለየ ነው የሚሆነው ማለት ነው። እና በዛ ፎርሙ ነው እስታቢሊሽ የተደረገው የሌጋል ስትራክቸሩ የኦነርሽፕ ስትራክቸሩ ማለት ነው በደንብ ዲስክራይብ ተደርጓል። በፐብሊክ ፕራይቬት ፓርትነርሽፕ ነው የኮመርሻል ባንክ የተቋቋመው። የወጋገን ባንክ ደግሞ የተለያዩ ሼር ኦልደሮች ተሰባስበው እንዳቋቋሙት ነው እና እዚህ ላይ ምንድነው አሁን እኔ በጣም ኢንትረስት ያደረገኝ ይሄ የሚጠበቅ ነው። በእርግጥ የካፒታል ማርኬቱን ተከትሎ የስቶክ ኤክስቼንጁ ተከትሎ አንዱ ያነዛን ሰርቪስ ፋሲሊቴት ከሚያደርጉ ነገሮች አንዱ የኢንቨስትመንት ባንኪንግ ኦፕሬሽን ነው። ስለዚህ ምንድነው ጥያቄው እኔ ለማንሳት የሞከር የፈለግኩት በዛሬ ፕሮግራሜ፣ በእርግጥ የዚህ የኢንቨስትመንት ባንኪንግ ማርኬት ፖቴንሻሉ ምን ያህል ነው የሚለውን ነው ለመናገር የፈለኩት። ያው እንደሚታወቀው ኢንቨስትመንት ባንኪንግ ሲባል ኢንቨስትመንት ባንኪንግ በውስጡ በጣም ብዙ ሰርቪሶች ይሰጣል። ያው ኦቪየስሊ የምናውቃቸው ነገሮች አሉ። ለምሳሌ አዳዲስ ኩባንያዎች በሚቋቋሙበት ጊዜ የነሱን ሼር ማሻሻጥ ሊሆን ይችላል። እንደገና ደግሞ እነዚህን አዳዲስ የሚቋቋሙ ካምፓኒዎችን እንደገና ለሼር ሊስቲንግ ማብቃት፣ ቫሉዌሽናቸውን መስራት እንደገና ከዛ በተጨማሪ ደግሞ አንደርራይቲንግ በመሆን ያንን ሰርቪስ እንዲያገኙ ማድረግ ከዛ በተጨማሪ ደግሞ አድቫይዘሪ ሰርቪስን በመስጠት እንትና በተለይ አሁን ኢኒሻል ፐብሊክ ኦፈሪንግ የሚባለው በተለይ ኢትዮጵያ ውስጥ በጣም አፒሊንግ ይመስለኛ ማርኬቱ። ምክንያቱም ብዙ ካምፓኒዎች በተለይ በፋሚሊ እንዲሆኑ ቢዝነሶች ሊኖሩ ይችላሉ ወይም ደግሞ እንደገና ፕራይቬት ሊሚትድ ካምፓኒ ሆነው ግን በጣም ስኬለብል መደረግ የሚችሉ ካምፓኒዎች አሉ እና እነዚህ እዚህ ላይ በጣም ትልቅ ማርኬት ያለው ይመስለኛል። ችግሩ ምንድን ነው? ይሄ ማርኬት እስካሁን ድረስ ሪሰርች ተደርጎ አማውንት ኳንቲፋይ አልተደረገም እና ግን እንዲሁ ጀስ ባይ ዘ ሉክ ኢኒሻል ፐብሊክ ኦፈሪንግ በተለይ ስኬል መደረግ የሚፈልጉ ካምፓኒዎች ትልቅ እንትን ያላቸው ይመስለኛል። ከዛ በተጨማሪ የዚህ የስቴት ኦንድ ኢንተርፕራይዝ የሚባሉት አሉ። ስቴት ወንድ ኢንተርፕራይዞቹ ያው ኮመርሻል ባንክ በተለይ የሄደበት ሙቭ በጣም ኢንትረስቲንግ፣ ምክንያቱም የስቴት ወንድ ኢንተርፕራይዞቹ ሼራቸውን መሸጥ ሊስት መደረግ የፈለጉ የነዚህን ሰርቪስ እንደ ኢንቨስትመንት ባንክ ሆኖ ሊያገለግል የሚችለው ያው ኦቪየስሊ ኮመርሻል ባንክ ኢትዮጵያ ይመስለኛል እና ኮመርሻል ባንክ ኢንቨስትመንት ባንኪንጉን ማቋቋሙ ማርኬቱ አብዛኛው ማርኬት አሁን ከረንትሊ ሊስት ይደረጋሉ ተብሎ የሚታሰቡት ከሱ ጋር የተገናኙ ስለሆነ ቲንክ ራይት ሙቪ ይመስለኛል። ከዛ በተጨማሪ የዚህ የመርጀር ንድ አኩዚሽን እንግዲህ አሁን ኢትዮጵያ ውስጥ አብዛኞቹ ባንኮች የተለያየ ሬጉሌሽን የተለያየ በተለያዩ ፋክተሮች መርጅ እንዲያደርጉ ግፊት እየተደረገ ነው እና ከዛ ላይ የነዚህ የመርጅና አኩዚሽኑን በተለይ የፋይናንሻል ሳይድ ፍ መርጀር ንድ አኩዚሽኑን የቫሉዌሽን አስፔክቱን አድቫይዘሪ ከየትኛው ኢንቲቲ ጋር መርጅ እንደሚያደረጉ ራይት ፕራይሲንግ ምንም በማውጣት ከፍተኛ የሆነ ሰርቪስ በመስጠት እዛ ላይም ማግኘት ይቻላል እና ኮመርሻል ባንክ ወጋገን ባንክም እዚህ ላይ በጣም ሌቨሬጅ በደንብ ስታፎቻቸውን በተለይ ደግሞ ውጭ ሀገር ካሉ የኢንቨስትመንት ባንኮች ጋር እራሳቸውን አንላይን ኢምፓርትነርሺፕ መስራት የሚችሉ ከሆነ እነዚህ ትልልቅ የሚባሉትን ሰርቪሶች ማከናወን ይችላሉ፣ ኢትዮጵያ ውስጥ ማለት ነው። ይሄ በጣም ትልቅ ነገር ነው። ምክንያቱም ኢትዮጵያ ውስጥ ብዙ ጊዜ ላክ የምናደርገውና በተለይ ከጎረቤት ሀገሮች በጣም ሪ ላይ የምናደርገው ኖሌጅ ነው እና እነዚህ ባንኮች አሁን ከውጭ ሀገር ካሉ ይህንን ልምድ ካላቸው፣ እንደገና ኢትዮጵያ ውስጥ ያሉ ኢንተርናሽናል ፈርሞች አሉ፣ እነ ዴሎይት አሉ፣ እነ ፒደብሊው ሲ አሉ፣ የተለያዩ አድቫይዘሪ ሰርቪስ የሚሰጡ ፈርሞችም አሉ እና ከነዛንም በማ ከነዛ ጋር ኮላቦሬሽን በመፍጠር ይህን ሪሶርስ ስለሚፈልግ እነዚህ ባንኮቹ ይሄ በመርጀር እና አኩዚሽን ያለውን ሰርቪስ በደንብ ይሰጣሉ ብዬ ተስፋ አደርጋለሁ እና ሌላ ከዚህ በተጨማሪ ያው ትሬዲንግ ነው። ትሬዲንግ ምንድነው? ሼር መግዛት መሸጥ ነው። እዚያም ላይ ሊሳተፉ ይችላሉ። ከዛ በተጨማሪ ደግሞ አሴት ማኔጅመንት ነው። አሴት ማኔጅመንት እንግዲህ ኢትዮጵያ ውስጥ በጣም ብዙ ሪል ስቴት በግለሰብ ደረጃ በጣም የተያዙ ትልልቅ የሀገር ሀብቶች አሉ፣ የግለሰቦች ሀብቶች አሉ እና እነዚህ አሴቶቻቸው ማኔጅ እንዲደረግ ይፈል ወይም አሴት ማኔጅመንት ሲባል ባይዘ ወይ ያው ዝም ብሎ አሴቱን የፊዚካል የሚታየውን አሴት ማድረግ ብቻ ሳይሆን አሴት ማኔጅመንት ማለት እነዚህ ካምፓኒዎች ለምሳሌ እንትን ማድረግ ቢፈልጉ አዳዲስ ሼር መሸጥ ቢፈልጉ እንደገና ደግሞ የእነሱን ሪሶርስ የተለያዩ ኢንቨስትመንት ፈንዶችን ሪሶርስ ኩላውታ በማድረግ የተለያየ ቦታ ኢንቨስት ማድረግ ቢፈልግ እንደ ኢንዲቪጁዋል ወርዝ ኢንዲቪጁዋልስ ሊሆን ይችላሉ፣ ትልቅ ካምፓኒዎች ሊሆን ይችላሉ። እና የእነሱን አሴት ማኔጅ ማድረግ ማለት ኢንቨስት በሚያደርጉበት ጊዜ ፕሮፐር አሎኬሽን፣ የት የት ቦታ ላይ ኢንቨስት እንዲደረግላቸው አድቫይዘሪ ሰርቪስ መስጠት ሊሆን ይችላል። ከዛ በተጨማሪ ደግሞ አሁን በውጭ ሀገር እነ ጄፒ ሞርጋን ትልቆቹ እዚህ ሀገር ያሉ ባንኮች የራሳቸው ኢንዴክስ አላቸው። ኢንዴክስ ማለት ኢቲኤፎች ማለት ነው። ኢቲኤፎች እነዚህ ኢንዴክሶች የሚባሉት ምንድን ነው? ከተለያዩ ሼሮች እንደ ሚክስ ማድረግ ማለት ነው። በተለያየ ፖርትፎሊዮችን ክሬት በማድረግ ያንን እዛ ኢንዴክስ ላይ ኢንቨስት እንዲደረጉ ማድረግና እዛ ላይ የሚገኝ ወደ ሪተርን ትራት እያደረጉ ለሼርሆልደሮቻቸው ማድረግ ነው ይችላል እና እነዚህን ሁሉ በአካት ተመልኩ ሰርቪሱን ሊሰጡ ይችላሉ። ነው ግን እስካሁን ድረስ የሚታወቀው በቁጥር ደረጃ በቅርብ የካፒታል ማርኬት ኦቶሪቲ ያስጠናው ጥናት ነበረ እና እዛ ጥናት ላይ ያየሁት ምንድን ነው በሚቀጥለው ዓመት በ2026 በሴናሪዮ ነምበር ቱ የዚህ የዴት ማርኬት የዴት ማርኬት ዴት ፋይናንሲንግን በተመለከተ ትልቅ ማርኬት እንደሚኖር እና ኢንቨስትመንት ባንኮች እዛ ላይ በጣም ፓርቲስፔት የሚያደረጉ ይመስለኛል። ይህ ዴት ፋይናንሲንጉ የዴት ማርኬቱ አብዛኛው ያው ከመንግስት ጋር በተገናኘ ነው። ወደ 640 ቢሊዮን አካባቢ የሚመጣው ማለት ነው በብር ከፕራይቬት ደግሞ ወደ 60 ቢሊዮን ነው እና ማርኬቱ ወደፊት እንደ ንግቢታ ኢንቨስትመንት ባንኪንጉን ሴክተር ኮመርሻል ባንክ ዶሚኔት ሊያደርገው ይችላል። ነገር ግን ለሌሎቹም ማርኬት የሚሆን የተለያየ በደንብ ፕሪፓሬሽን በደንብ ተዘጋጅተው በደንብ የሚገቡበት ከሆነ አይ ቲንክ ጥሩ ጥሩ ኦፖርቹኒቲ ያለበት ሴክተር እንደሚሆን ተስፋ አደርጋለሁ። ግን ምንድን ነው ከዚህ በተጨማሪ ያው ኢትዮጵያ ውስጥ ያለው ትልቅ መሻሻል ያለበት ምንድን ነው በኮላቦሬሽን መስራት የኮላቦሬሽን እንደ ሲነርጂ ከተለያዩ አድቫይዘሪ እና በጣም ስፔሻላይዝ ካደረጉ ኢንስቲትዮች ጋር አብሮ ተቀናጅቶ መስራት እና የካፒታል ማርኬቱን በደንብ ወደ ኔክስት ሌቭል ማሻገር ይጠበቃልላለው። እና ለዛሬ ኢንቨስትመንት ማተር ላይ ያለኝ ኦፒኒየን፣ በዚህ ኢንቨስትመንት ባንኮች መከፈት ላይ ያለውም ሼር ላረጋችሁ ነው የቀረብኩትኝ። ፕሮግራሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እየጋበዝኩኝ መክፈት ተስፋዬ ነኝ።